ገና ደግሞ መወሰን በጣም ይቀረዋል። እንዲ ሄርሜላ ጉዳይ አለ። እሷም ደግሞ እዚህ ይመጣለው እያለሰው ነው ወደ ምሳገራ ሄርሜላ ማለት ነው እንግዲህ ቤተሰብ መልካም ወልካም ነገሮችን ያሰማን የምንለው። በጣም ደስ የሚልም ነገሮች አሉ። አብርሃም እንግዲህ ታውቃላችሁ ቡታጅራ ነው ያለው፣ ሁሉ ነገር አሪፍ ነው። እንግዲህ ያው እኔ እንደሰማሁት ከሆነ ቤተሰብም የተሰበሰበ ነው እና ደስ የሚል ሁኔታ ላይ ነው ያሉት። ግን ምንድን ነው ችግሩ የሆነ ነገር ሊፈጠር ይችላል እየተባለ ነው። እሱን ደግሞ ምን እንደሆነ ሁሉን ነገር እኔ እዛ ባለችው ጓደኛ ቡታጀራ ባለችው ታውቋታላችሁ በደንብ አድርጋችሁ እናንተ በደንብ ስለማሰማን ነው እንጂ ቡታጀራ ያለች የምታውቋት ልጅ ነች፣ የሚዲያ ሰውነች። አሁን ደውዬ ስማን ነገር ገምታችሁ ካወቃችሁ ባለፈው ግን አንዷ ልጅ ሁለት ሲሉ ሶስት ልጆች አውቃችኋል ማን እንደሆነች ልጅቷ ማለት ነው። እና ደውዬ ከሷ እንሰማለን ምን እየተፈጠረ እንደሆነ እዛ ማለት ነው። ሁላችንም ደውልላታለው እንሰማለን ምን እየተፈጠረ እንደሆነ ማለት ነው። ቤተሰብ በቀደምታ ባለፈው የስበሰራሁት ብዙዎቻችሁ ገምታችኋል ማን እንደሆነች ገምታችሁ ነበር። አሁንም በደንብ ገምቱ ማን እንደሆነች ማወቅ ትችላላችሁ። እንደውላትና ትሰማላችሁ ካነሳችሁ ነው። ሄሎ ወይ፣ ሰላም ነው አለን። እግዚአብሔር ይመስገን ሰላም ነው አይደለ አለን አለን እዛ ብዬሽ፣ እንዴት ነች ደህና ነሽ? አለውልሽ። ቡታጅራ እንዴት ነው? ቡታጅራ እንግዲህ አሪፍ ነው፣ በጣም ደስ ይላል። ዝናብ አለ ደግሞ ዛሬ። የሚገርምሽ ነገር ኦኬ፣ እዛ ማለት ነው። አዎ እንዴት ነሽ? አለውልሽ ምን እየተፈጠረ ነው እዛ አካባቢ? አረ በቃ ቡታጅራዎች እኮ አልተቻለም እኮ አብረት ሩታዝን ያሉት ታውቂያለሽ መቼም አዎ ትከታታያቸው የለም። አዎ አዎ፣ እዛ ነው ያሉት። አዎ እንዴት ነው ታዲያ? እና አሁን በቃ ቤተሰብ ስምምነት ምናምን ሊያረጉላቸው ሽምግልና ምናምን እየተሯሯጥ ነው ያለ ነው። እሺ። እና እንግዲህ ሲ ከተስማሙ እንጂ ደስ ይለናል። ግን አንድ የማያስማማቸው ነገር አብርሃም እየሰራ ያለ ነገር በቃ ምንም በቃ ሊወስን አልቻለም። በዚህ ብሄር ላይ የተባለች ምክንያት እሺ፣ ሊወሰን አቅርቦታል በጣም በጣም ያ በእና በሱ በቃ እየተሳገበ ነው ያለው እና እኛ ደግሞ ያው ለመስማማት ለማስማማት እየጣርን ነው። አረ በተስማሙ በጣም ሽማግሌ ምናምን ተሰብስቧል። በጣም ነው ደስ የሚለኝ ቢስማሙ በናች ትላንትና እኮ እኔ የታረቁ መስሎኝ ነበር። ግን ያው ጥላው ያው ሄደች እሱም ያው በጣም ያሳዝኑ ነበረ ትውስታቸውን ምናምን ሰ ማን አረከ ነው ግን ያው ምልሽ አይደል እሱ አልወሰንም። ገና በቃ መወሰን በጣም ይቀረዋል። እንዲ ሄርሜላ ጉዳይ አለ። እሷም ደግሞ እዚህ ይመጣለው እያለች ነው፣ ወደ ብታጅራ ሄርሜላ ማለት ነው። አዎ እሷ ወደ ብታጅራ ይመጣለው እያለች ስለሆነ በቃ እሱ በቃ ውዝ ተወዛግቧል በጣም በጣም ያሳዝናል። እኔ እኮ የሚገርመኝ እኮ አሁን እኮ ሁለቱ እኮ መታረቅ እኮ ይችሉ ነበር፣ ግን እሷ ነች አሁን መላቸው እየገባች በጣም እኛ ራሱ እኮ እንደዛ ነው የምንለው። በቃ አንተ ምንም ቢሆን ያው ሩሳ እርጉዝ ናት ደርሳለች፣ ሚስቱ ናት። እኛ ራሱ በጣም ግራ ነው ይገባል። እባክሽን፣ በጣም ያሳዝናል። ሽማግሌዎች ደግሞ ተሰብስቡ እንግዲህ ምን እንደሚወሰን አልታወቀም። ገና ቤተሰብም ለማስማማት እየተሯራጡ ነው። ያው እንግዲህ አሁን የአብርሃም ነገር ነው ያስቸገረን ውሳኔ ላይ በጣም እንትን አለ። ያው ሩታም ያው እሷም የምትፈልገው እኮ ከሄርሜላ ጋር ያለውን ነገር እርግፍ አርጎ እንዲተው ነው። ግን እሱ ደግሞ ግን እሱ አልቻለም በቃ እንደሆነ። ምክንያቱም ዋና ቅም በቃ እሱ ነቅማ መቁረጥ አልቻለም። በጣም ነው የሚያሳዝነው። እነትሁን ደግሞ እሷ እመጣለሁ እያለች ስለሆነ በቃ እሱን ትን ብሏታቅ ያለች በጣም ተጨናንቆ ነው ያለው። እኔ እኮ ብያለሁ እኮ ሄድሜላ እኮ ትከተለዋለች ብዬ ነበር። ትላንትናም ስል ነበረ። ኧረ እግሯን የያዝልን በእናትሽ። እሱ ግራ ተጋብቷል በእናትሽ። እኛ እራሳችን እንደምናደርግ በጣም ጨንቆ ነው ያሉት። ያው እንደምታዪው ደግሞ ሩታም እየደረሰች ነው። ከባድ ነገር ነው። የእነሱ ነገር አልፈታ ብሏል። በጣም ይገርማል። እንግዲህ ፍቺውን ብታቆመው ሩታ ጥሩ ነበረ። ያው አብርሃም በቃ ያለው ነገር እኮ ነው። እንደዛ እንድታረግ ያስገደጋ ታውቂያለሽ፣ የእሱ ውሳኔ ነው። አሎስን አለ። አዎ እውነት ነው። እሷ አሎስን አለ እንጂ እኮ እሷ መች እኮ እሷ እኮ ከእሷ ከእሷ ጋር ቢተው እኮ መች እንትን ነበር አስፈልጋለች። ተዳሮ ልጇን በሰላም ወልዳ እንትን ማለት የምትፈልገው እንጂ ሌላ ነገር እኮ የላቸውም። አሁን በመሃላቸው እየጠበቀች ያለችው እኮ ሄርሜላ ናት። በቃ ሄርሜላ እኮ አሸነፈችን። እኛ ምን እናድርግ በእናትሽ በጣም ያሳዘናል። አረ እኔ በእናትሽ ተቃጥዬ ልሞት ነው ብሄር ሜላ የተነሳ እውነት። እኔ በቃ ትናንትና ሳያቸው ሁለቱን በጣም ነው ያሳዘኑኝ። በጣም ነው አንጀቴን ይበሉኝ። እግዚአብሔርን ነው ምላችሁ ሁነ በቃ እሱ ረቃ በጣም አስቸጋሪ ተሆናለች። ምን እንደሆነ አላውቅም። ብቻ ለነገሩ አብርሃምም እዚህ ጋር ተጠያቂነት ተጠያቂነት አለበት። ምክንያቱም ይህን ያህል ደረጃ ሲት መስጠት መስጠት አይገባውም። እዚህ ጋ ትዳሩ ነው ህይወቱ ነው። ገባሽ ኤርሜላ ደግሞ በጓደኝነት ይሁን በምንም ይሁን በቃ ሌላ ታሪክ ነው እዚህ ጋር ትዳሩ ነው ማሸነፍ ያለበት ትዳሩ ነው እንጂ ኤርሜላ ኤርሜላ ታደርግለታለች እሱ አሁን ብላ የነሱ ህይወት ለመበጥበት የመጣች ሰውናል በጣም ያሳዝናል ማርያም እኔ እንጃ እኔ በእነሱ ህይወት እንደዚህ መሆኑ በጣም አንጀት ነው የሚበላው አላቅም ብቻ በጣም ከባድ ጊዜ ነው በእነሱ እንደዛ ያልነበራቸው ፍቅር እንደዚህ ይደስርሶ አሁን ማየቱ በጣም ለእኛ ራሱ ከብዶናል በጣም ክብካቢ በሚያስፈልጋት ሰዓት ላይ እንደገና ሌላ ርእግር ሌላ ታሪክ። በጣም ከባድ ነው፣ በጣም ይከብዳል። በጣም በጣም በጣም በጣም። የእድሜላ ግን በጣም ከባድ ስራ እየሰራች ነው ያለችው። እግዚአብሔር እግሯን የያዘ። እንግዲህ ሽምግልናው ሊከናወን ነው። ዛሬም ሽምግልና አላቸው ወይ ነ አላቸው አላቸው አላቸው። ግን አብረን ሳ ደግሞ የተዛን ገበን ያለው እንግዲህ፣ ሽማግሌዎችን ተሰብስበዋል። የሚሆነውን ደግሞ እናያለን። አይተን ደግሞ ለዳው በቃ። እሺ እናቴ አመሰግናለሁ። እሺ እመጣለሁ አንድ ቀን እሺ እናቴ። በጣም ምርጥ ልጅ ነች። ካወቃቸው እና ቤተሰባ ሰምታቸዋል። እንግዲህ በጣም ያሳዝናል። ፍኔ ማርያምን በጣም ንበቃኒ እንጃ ብቻ እግዚአብሔር አምላክ ሰላሙን አውርዶላቸው አብሬሽና ሩታ ታርቆ ማየት ነው የምንፈልገው። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳቸዋለሁ፣ አከብራቸዋለሁ። ቻው ቻው።